ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች ኢየሱስ በቶሎ ይመጣል። ሰላም ሰላም፣ ጤና ይስጥልኝ በምላው ለመሆናችሁ የድንቅ ፍጻሜ ትምህርቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሆን። እንደምትሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። በአንድ ትምህርት ማያጠቻ ለሆኝ ይሄ ፕሮግራም በጀመም ቴሌቪዥን ጭምር የሚተላለፍ ነው። እንግዲህ በጀመም ቴሌቪዥን ላይ የሚተላለፉ ፕሮግራሞቻችን በመሰረታዊ ዳግም ምጽአት ትምህርቶች ከዛም በላይ ደግሞ ከዛ ጋር ተያይዞ የሚነሱ ጥያቄዎች ላይ በዋናነት የሚያተኩሩ ናቸው። አልፎ አልፎ ግን የወቅታዊ መረጃዎች ጭምር በዚህ በጀመም ቴሌቪዥን ላይ እንዲተላለፉ ለማድረግ እየሞከርኩ ነው። ምክንያቱም በጀምም ቴሌቪዥን ላይ የሚከታተለው ቤተሰቦቻችን ያን ለማግኘት ብዙ እድል ላይኖራቸው ይችላል፣ ራቅ ራቅ ብለው የሚገኙ ወገኖቻችን። ስለዚህ ወቅታዊ መረጃዎችን ማግኘት እንዲችሉ ነው። እንግዲህ ከጊዜው ጋር የተገናኙ ወቅታዊ ነገሮችን እዚህ ላይ ማቀርበው እንጂ አብዛኞቹ በዩቲዩብ ላይ ድንቅ ፍጻሜ ቲዩብ ላይ የሚተላለፉ ናቸው ማለት ነው። ክብር ለእግዚአብሔር ይሁን በሕይወት ጠብቆ ያገናኘን ቅዱስና አምላክ እግዚአብሔር ስሙ ይባረክ ከፍ ይበል። ዛሬ ደግሞ ከእግዚአብሔር ቃል አንጻር በወቅቱ አሁን የለንበትን ዘመን በቃሉ እንዋጃለን። በእስራኤልና ብሔራ መካከል የተጀመረው ጦርነት ዛሬ ስምንተኛ ቀኑን ይዟል ማለት ነው። ይሄ ዓለም ላይ በአሁኑ ሰዓት ዋነኛ የዓለማችን ትኩረት ኮን ሆነው ያለው ትንሽ ከበድ ያለ እና እየጨመረ የመጣ ጦርነት ነው። እንግዲህ ለአንዳንዶች የፖለቲካ ጉዳይ ነው፣ ለአንዳች ደግሞ ኢኮኖሚያዊ ጦርነት ነው፣ ለአንዳንዶች ሃይማኖታዊ ነው። አጠቃላይ ግን ነገሩ ጥልቅ መንፈሳዊ ሚስጥር እያለው ነው። ዛሬ ደግሞ ይህን ጉዳይ በተመለከተ የማጋራችሁ ለንጥቀት ብዙ ምልክቶች እንዳሉ ይታወቃል። ለንጥቀት ግን አንድ ምልክት አለ፣ ወይንም ከንጥቀት በፊት የሚፈጸም አንድ ወሳኝ ክስተት አለ። እሱም በአብዛኛው በወቅታዊ መረጃዎች ላይ በሰፊው ሲዘግበው እንደቆየሁት ሁሉ የጎግማጎግ ጦርነት ለንጥቀት አንድ ብቸኛ ምልክት ሊሆነን ይችላል። ለምን ቤተ ክርስቲያን በምድር ላይ ያለች ከመነጠቋ አስቀድሞ በዚህ ምድር ላይ ሊከሰት የሚችለው እና ቤተ ክርስቲያን ልታየው የምትችለው አንድ ምልክት ይሄ ነው። ለምሳሌ በማቴዎስ ወንጌል ምዕራፍ አራት ላይ ወይም ደግሞ አጠቃላይ ዮሐንስ ራእይ ላይ ያሉ የዘመን ፍጻሜ ትንቢቶችን ስንመለከታቸው ከቤተክርስቲያን ንጥቀት በኋላ የሚሆኑ ናቸው። ማቴዎስ 24 25 ሙሉ በሙሉ ቤተክርስቲያን የሚመለከት አይደለም። በቀጥታ ከእስራኤል ጋር የተገናኘ የዘመን ፍጻሜ ትንቢት ነው። የመምጣትና ያለ መጨረሻ ምልክቱ ምንድን ነው ተብሎ ጌታ ሲጠየቅ የመጨረሻውን ዘመን ምልክት የተናገረው ና ማቴዎስ ወንጌል ምዕራፍ 4 ላይ የምናያቸው ምልክቶች በሙሉ አንድ በአንድ ዮሐንስ ራዕይ ላይ ከምዕራፍ ስድስት ጀምሮ እናገኛቸዋለን ማለት ነው። ስለዚህ እነዚህ የዳግም ምጽአት ምልክቶች ናቸው እንጂ የንጥቀት ምልክቶች አይደሉም። ከዚህ ዓለም ላይ ሊሆኑ ያሉ ነገሮች በተለይ በተለይ በሰባቱ ዓመት መከራ ጊዜ ውስጥ ሊፈጸሙ ያሉ ነገሮችን ማቴዎስ አራት እና ዮሐንስ ላይ ከምዕራፍ ስድስት ጀምሮ በሰፊው እናገኛቸዋለን ማለት ነው። ቤተ ክርስቲያን ግን ከዚህ አስቀድማ ነው የምትወሰደው። ከዚህ አስቀድማ ነው የምትንጠቀም። ከዚህ ማቴዎስ አራት ላይ ያሉ ምልክቶች ቤተክርስቲያን የሚመለከቷት ምልክቶች አይደሉም። ለምሳሌ በክርስቶስም ብዙዎች በስሜ ይመጣሉ ብዙዎችን የሚያስታሉ የሚለው ቃል የመጨረሻውን የክርስቶስን ተቃዋሚ የሚመለከት ካልሆነ ባለፉት ሁለት ሺህ ዓመታት በሙሉ በጣም ብዙዎች በክርስቶስ መጥተዋል። አሁንም በምድር ላይ ስቲል በክርስቶስ የሚመጡ አሉ። ማቴዎስ 24 ግን ስፔሲፊካሊ ዓለም በሙሉ ስለሚከተለው በእርግጥ ክርስቶስን ብሎ ስለሚመጣውና በዚህ ዓለም ላይ እስከዛሬ ድረስ በጥልቅ ሲሰሩ የነበሩ የጨለማው ቤተሰቦች ወይም ዘ ሴክሬት ሶሳይቲ ሚስጥራዊ ቤተሰብ በሙሉ አሜን ብሎ እጁን ዘርግቶ የሚቀበለው ነገሥታት ከወንበራቸው ከወንበሮቻቸው የሚነሱለትና የሚያጨበጭቡለት ዲያብሎስ ወይም ሉሲፈር ዙፋኑን ስልጣኑንና ኃይሉን በሙሉ የሚሰጠው ሰው ነው። እዚህ ማቴዎስ አራት ላይ የምናገኘው ሰው በየዘመኑ ብቅ ብቅ ብቅ እያሉ የሚጠፉትን ሰዎች አይደለም የሚናገረው ብዙዎችን ማለት ዮሐንስ ራእይ ምዕራፍ 13 ስንመለከት ምድር ሁሉ አውሬውን እየተከተለ ተደነቀ ነው የሚለው። ምድር ሁሉ ነው የሚለው፣ ለዘንዶም ሰገዱለት ይላል። ስለዚህ ምድር ሁሉ ስለሚከተለው ሰው ነው የሚናገረው ማቴዎስ 24 እንጂ በየዘመኑ ክርስቶስ ነን እያሉ እየታዩ የተወሰነ ሰው እየተከተላቸው እየከሰሙ የከሰሙ እየከሰሙ ስለሚጠፉ ሰዎች አይደለም የሚናገረው። ይሄ ሰው ከመነሳቱ በፊት ቤተክርስቲያን ትወሰዳለች ነው ቤተ ክርስቲያን ከክርስቶስ ተቃዋሚ ጋር ጉዳይ የላትም ነው። እኛ የምንጠብቀው እንደ ክርስቲያን የምንጠብቀው ታላቁ መከራ አይደለም። እንደ ክርስቲያን የምንጠብቀው የክርስቶስን ተቃዋሚ አይደለም። እንደ ክርስቲያን የምንጠብቀው የሙሸራው መገለጥ ብቻ ነው። የተባረከው ተስፋችን የጌታ የኢየሱስ ክርስቶስን መምጣት ነው የምንጠብቀው እንጂ የምንጠብቀው መከራ፣ የምንጠብቀው የክርስቶስ ተቃዋሚ፣ የምንጠብቀው ግሪት ትሪቡሌሽን ወይም ታላቁ መከራ የለም። አሁን አንዳንድ ክርስቲያኖች ስለ ስድስት ስድስት ሲያነሱ ስለ ፋይዳ መታወቂያ ወይም ደግሞ ስለሌላ ነገር ሲያነሱ በጣም እገረማለሁ። ለምን አውሬው ባልተገለጠበት ዘመን የመከራው ዘመን ባልገባበት ዘመን ስድስት ስድስት ስድስት የሚለው ቁጥር ምን ፋይዳ አለው? ነገር ግን ቺፕ መቅበር ግን በጣም ቆይቷል ከተጀመረ ይሄ አላማው ከቴክኖሎጂ አንጻር ሕይወትን በጣም ቀላል ማድረግ፣ ከቴክኖሎጂ አንጻር አደጋን መቀነስ፣ ሰዎች ቢጠፉ በቀላሉ ማግኘት፣ ቴክኖሎጂን ወደ ሰው ውስጥ በማስገባት ሰውና ቴክኖሎጂን ማዋህድ ነው። መንገድ መጥረግ ነው። ለመቼ ለሚመጣው የክርስቶስ ተቃዋሚ መንገድ መጥረግ ነው። ስለዚህ ሴፍ የሆነ ወርልድ፣ ካሽለስ የሆነ ሶሳይቲ፣ ገንዘብ የማይዝ ጥሬ ገንዘብ ማይዝ ሶሳይቲ በችፕ ይፈጠራል። ፋይናል ግን ይሄ ነገር ዓለምን በጣም ቀላል ሴፍ ማድረግ የሚለው ሽንገላ ማታለያ ነው እንጂ እውነተኛው ነገር ለክርስቶስ ተቃዋሚ ማዘጋጀት ነው እንጂ። ዛሬ ፋይዳ መታወቂያ በእጅና በአይን አሸራ ስለተወሰደ ምንም የሚፈጠር ነገር የለም። ጊዜን አለማወቂያው ግራ መጋባትን ይፈጥራል። የትኛው ዘመን ላይ እንዳለን እንግዲህ ስለ ዳግም ምጽአት የምናወራው ለዚህ ነው ወገኖች። አሁን በጣም ብዙ ግራ የሚያጋቡ ወገብን የሚፈቱ በጣም አስደንጋጭ ነገሮች ባለማችን ላይ የሆናቸው ያሉት በፖለቲካው ዓለም ላይ በቴክኖሎጂው ዓለም ላይ፣ ኢኮኖሚ ላይ፣ ጤና ላይ፣ ማህበራዊ ነገር ላይ ኢቨን መንፈሳዊ ዓለም ላይ በጣም አስገራሚ ቀውሶች የተፈጠሩ ነው ያሉት። እነዚህ ነገሮች በሙሉ ገና ወደዛ ነገር መንደርደሪያ ናቸው፣ ጭስ ናቸው፣ ሽታዎች ናቸው እንጂ ወደዋናው የመከራ አዘቅት የሰው ልጅ ገና አልወደቀም። ያ በጣም ከባድ በዓለም ታሪክ ሆኖ ማያቅ ወደፊት ድጋሚ የማይሆን አስጨናቂ ዘመን የሚሆነው እና እንደዚህ አይነት ዘመን አይደለም። እንዲህ ወንጌል በነፃነት አደባባይ ወጥቶ የሚሰበክበት ዘመን አይደለም። ያ ዘመን አይደለም፣ በድብቅም ወንጌል ለመናገር ማይቻልበት ዘመን ነው። ስለዚህ ወገኖች በጣም ማስተዋል ይገባናል። እንግዲህ ከንጥቀት አንጻር ካየነው ለንጥቀት ምናልባት እኔ ማቴዎስ አራትን ሲሆን እንዳንድ እንዳንድ ምልክት አድርጌ በጣም መውሰድ ያለብን እና እንደ ክርስቲያኖች ደግሞ ያን ምልክት በጥልቀት መፈተሽና መመርመር ካለብን የጎግማጎግ ጦርነት ለንጥቀት በጣም በጣም አንገብጋቢ ወይም ደግሞ ወሳኝ ምልክት ሆኖ ሊገለጽ ይችላል። ምንም እንኳን መጽሐፍ ቅዱስ ላይ ከንጥቀት አስቀድሞ ይሄ ይሆናል ለምሳሌ ማቴዎስ 24 ላይ ስንመለከት የሰው ልጅ በክብር ከመገለጡ አስቀድሞ ክርስቶስ ኢየሱስ በክብር በስልጣን፣ በኃይል ከመገለጡ አስቀድሞ እንደዚህ ይሆናሉ እንደዚህ ይሆናሉ እንደዚህ ይሆናሉ ተብሎ የታላቁ መከራ የመጣር መጀመሪያ በተቀደሱ ስፍራ ላይ እርኩሳት መቆም ማአት መልከተ ተነግረዋል። ይሄ ለዳግም ምጽአት ነው፣ ዳግም ለመምጣት ነው። ጌታ ኢየሱስ ተመልሶ ወደምድር ከመምጣቱ በፊት የሚታዩ ምልክቶች ናቸው እነዚህ። ለንጥቀት ግን ንጥቀት ከመሆኑ በፊት ይሄ ምልክት ይደረጋል ሊፈጸማል የሚል ምንም ነገር የለም። የዳግም ምጽአት ምልክት የንጥቀት ምልክት አይደለም። ለአማኝ ለምንድ ምልክት የሚሰጠው? ለአማኝ እኮ ምልክት አያስፈልገውም። አማኝ አገሩ በሰማይ ነው። አማኝ ንጉሱ የሚጠብቅ ነው ተስፋ የሚያደርገው ሙሽራ አለው። የክብርና የዘውድ ቀን አለ፣ የንግስና ቀን አለ። ወገኖቼ፣ አማኝ ምልክት አያስፈልገውም። ሁል ጊዜ በእምነት መኖር ከሱ ይጠብቃል አማኝ ሁሉ ጊዜ ኢየሱስ ትናንትና እንደሞተ ዛሬ እንደተነሳ ነገ ተመልሶ እንደሚመጣ እያሰበ ዛሬ በጥንቃቄ በትጋትና በመናጠቅ የሚኖር ነው አማኝ ማለት ይህ። ለአማኝ ምልክት አያስፈልገውም። ከዛ ውጭ ደግሞ ሁሉን የሚመሰክር ሁሉን የሚያረጋግጥ ዘመንን የሚዋጅ ጥበብን የሚገልጥ የተሰወረ ሚስጥር የሚያብራራ የእውቀትና የጥበብ መንፈስ መንፈስ ቅዱስ በኛ ውስጥ አለ። እዚህ ነው መጽሐፍ ቅዱስ ምንድን የሚለው በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል። ሮሜ 8:14 ላይ ሌላም ቦታ ላይ ጳውሎስ ኤፌሶን 5:16 ላይ ቀኖቹ ክፋዎች ናቸውና ዘመን ዋጁ ይላል። ዘመን መዋጀት በርዝ ራይታችን ነው የልጅነት ሥልጣናችን መብታችን ነው። ዘመን መዋጀት መንፈስ ቅዱስ ስላለን ዘመናትን ጠቅሎ ያዘ። መንፈስ ቅዱስ በኛ ስላለን ጌታ ኢየሱስም ዮሐንስ ወንጌል ምዕራፍ 16 ላይ የሚመጣውን እርሱ ይነግራችኋል አለ። ማን? መንፈስ ቅዱስ ገና ስለሚመጣው ነገር መንፈስ ቅዱስ ይናገራል። አሁንም በዓለም ላይ በጣም ብዙ ድምፆች ናቸው ያሉት፣ በጣም ብዙ የእግዚአብሔር ባሪያዎች የዘመኑ መጨረሻ ላይ እንዳለን ጌታ ሊመጣ በደጅ እንደሆነ አሁን እየሆኑ ያሉ ነገሮች በሙሉ አጋጣሚ ሳይሆኑ በእግዚአብሔር የትንቢት ሰሌዳ ላይ በተጻፈው መሰረት ጊዜያቸውን ጠብቀው የተከሰቱ ክስተቶች እንደሆኑና ክርስቲያኖች ከመቼውም ጊዜ በላይ መንቃትና መትጋት እንዳለባቸው በሰፊው እየተነገረ ያለው፣ መንፈስ ቅዱስ በየጓዳው ያንሾካሹካል። በየጓዳው ይናገራል። በሴትና በወንድ ልጆቹ ጆሮ ይናገራል። በታመኑ ባሪያዎቹ አንደበት ይናገራል። ምናልባት ግን አሁንም ገና ገና እየነጋ እንዳለም የመስለን ሰዎች ካለን በጣም እንታላለን። ስለዚህ በሺህ ዓመታት መካከል ተዋግተው የማያውቁ እስራኤልና ኢራን ሲዋጉ ይህንን የፖለቲካ ጉዳይ አርገን ስንወስደው ከዚህ በላይ በዲያብሎ ሽንገላ ውስጥ መውደቅ የለም ከዚህ በላይ ፍዘትና መንፈሳዊ ድንዛዜ ውስጥ መግባት ለእኔ የለም። ወገኖቼ ከዚህ አንጻር እንግዲህ የጎግማጎግ ሰልፍ ቅድም እንዳልኩት ምናልባት ብቸኛ የሆነ የንጥቀት ምልክት ሆኖ ሊጠቀስ ይችላል። ምክንያቱም የጎግ ማጎግ ሰልፍ ከቤተክርስቲያን ንጥቀት በፊት የሚሆነው፣ ከጎግ ማጎግ ሰልፍ በኋላ በክርስቶስ ኢየሱስ ስም የሚመጣው የመጨረሻዊ ክርስቶስ ተቃዋሚ የምንለው ሰው ወይም ደግሞ አንተ ክራይስት የምንለው ክርስቶስ ተቃዋሚ የምንለው ሰው በትክክል እስራኤል እንደዚህ ያለ ጥቃት ሁለተኛ እንዳይመጣባት እስራኤል እንዲያይነት ከበባ እንዳይመጣባት የመጨረሻውን ማስተማመኛ ቃል ኪዳን ለመስጠት የሚነሳበትና የመከራውን ዘመን ከእስራኤል ጋራ የሰባት ዓመት ጽኑ የሰላም ቃል ኪዳን በመፈራረም ነው የሚጀምረው። ይሄ ሰው ከእስራኤል ጋራ ፍጹም የሰላም ቃል ኪዳን እንዲፈራረም መንደርደሪያ የሚሆነው መነሻ የሚሆነው እስራኤል ላይ የሚነሳባት ከባድ የሆነው ጦርነት ነው ማለት ነው። ከዚህ አንጻር እንግዲህ ስንመለከት ምንድነው፣ የጎግ ማጎግ ሰልፍ ከንጥቀት አስቀድሞ የሚፈጸም ብቸኛው ጦርነት ነው። ስለዚህ ይህንን ጦርነት በተመለከተ መጽሐፍ ቅዱስ በሕዝቅኤል 38ና 39 ላይ በጣም በዝርዝርና በሰፊው አስቀምጦልናል። ማለት ከ2600 ዓመት በፊት ይህ ትንቢት አስቀድሞ ተነግሮ ነው ያለው። በአሁኑ ሰዓት ግን እግዚአብሔር ልጓም አስገባ ባህለው ብሎ ጎግን ይናገረዋልና ና ያ ልጓም ምንድን ነው ስንል በሀማስ በኩል እስራኤል ጦርነት ጀመረች። አንድ ዓመት ከስምንት ወር ያለ ያ ጦርነት ቀጠለ። ከዛ በኋላ ደግሞ ቀጥታ እስራኤል ጦርነቱን ከሀማስ ወይም ከህዝቦላ ጋር ከማድረግ ይልቅ ቀጥታ ጦርነቱን እነዚህን አካላት ፕሮክሲ አርጋ ከመጠቀማቸው ከዋነኛይቱ አዝማቿ ከኢራን ጋራ ጦርነት ከፈተች። ከአንድ ሁለት ጊዜ ከኢራን ጋራ እስራኤል ስታኮስ ነበረ። እንግዲህ የእስራኤልና የኢራን ጦርነት እንዳልኩት ቅድም አጋጣሚ የመጣ ሳይሆን ዘመን ጠብቆ የመጣ የትንቢት ፍጻሜ ነው ማለት ነው። እንግዲህ በዚህ ስፔሻሊ ስለ ዘመን ፍጻሜ ልክ እንዳይሆን ስራ የሚጠናውና የሚነበቡ ትንቢተ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 9 ምዕራፍ 10 እና ምዕራፍ 11ን በሰፊው ከተመለከት ነው። ምዕራፍ 9 ላይ እግዚአብሔር ለእስራኤል የሚገባላት ሰባ ሱባኤ አለ። ያ ሰባ ሱባኤ በሚያስደንቅ ሁኔታ 69ኙ ሱባኤ ይፈጸማል። ሰባት ሱባኤ ወ 49 ዓመት መቅደሱን ለመስራት ነው። ይሄ ሁለተኛው ቤተ መቅደስ ነው። ከዛ በኋላ ደግሞ ስልሳሁለት ሱባኤ ይጠብቃል ስልሳ ሁለት እና ሰባት እስከ ክርስቶስ መገለጽ። ስልሳ ሁለት ሱባኤ ይጠብቃል ስልሳ ሁለትና ሰባት እንግዲህ ስልሳ ዘጠኝ ሱባኤ ይሆናል። አጠቃላይ የተቀጠረው ሰባ ሱባኤ ወይም አራት መቶ ዘጠና ዓመት ነበረ እዚህ ከዛ ከአራት መቶ ዘጠና ዓመት ውስጥ አንድ ሱባኤ ወይም ሰባት ዓመት ሳይፈጸም ይቀራል ማለት ነው። ይህንም ትንቢተ ዳንኤል ላይ ተመልሰን ስንመለከተው ስንመለከተው በትክክል ለእስራኤል ከተቀጠሩ ስድስት ነገሮች ለእስራኤል ሊፈጸሙ ከተወሰኑ ስድስት ነገሮች ውስጥ አንዳቸውም እንዳልተፈጸሙ እንመለከታለን እስራኤል ከኃጢአቷ ጋር ናት እስራኤል ከበደሏ ጋር ናት እስራኤል ከአመፅ ጋር ነው ያለችው አልተፈጸመም ገና ይህ ማለት የዘላለም ጽድቅ ወደ እስራኤል አልመጣም አልገባም እስራኤል እንደ ሀገር ነው በግላቸው ጌታ ኢየሱስን ያገኙና የተቀበሉ ያመኑ ብዙ ቤተ እስራኤሎች ወይም እስራኤሎች በጣም ብዙ ናቸው በመላው ዓለም ላይ ነገር ግን ወደ እንደ ሀገር እስራኤልን ስንመለከታት የዘላለም ጽድቅ የሆነው ክርስቶስን እንዳልተቀበለች እናውቃለን። ይሄ ብቻ አይደለም፣ የራይና የትንቢት ፍጻሜም ገና እንዳልተፈጸመ እናውቃለን። እነዚህ የሚፈጸሙ ናቸው። ሌላው የቅዱሰ ቅዱሳኑ ወይም ደግሞ የመጨረሻው የሻምት መንግስት መቅደስ ቤተ መቅደስ መቀባት ነው። ይህም እንዳልተሰራ እናውቃለን ማለት ነው። እንግዲህ ሁለተኛው ቤተ መቅደስ ከፈረሰ በኋላ አሁን የሚጠበቀው ሶስተኛው ቤተ መቅደስ ነው። ሶስተኛውን ቤተ መቅደስ ለመስራት የሚያስችለው የመጨረሻው ዝግጅት ከቴክሳስ ግዛት የመጡት እነዚህ ቀያይ ጊደሮች ነበሩ። የነዛ ቀያይ ጊደሮች ወደ እስራኤል ምድር መግባት በቀጥታ ዛሬ አንድ አመት ከስምንት ወር የፈጀውን የሐማስ ጦርነት ቀስቅሰዋል። እንግዲህ በዛ ምክንያት ጊደሮቹ ሳይሰዉ እስካሁን ድረስ ተቀምጠዋል። ምክንያቱም መቅደሱን ለመስራት ነዋ፣ ቅዱሳቱ ለመቀደስ በሙሉ የጊደሮቹ አመድ በጣም ወሳኝና አስፈላጊ አምላካዊ ትእዛዝ ስለሆነ ማለት ነው። ስለዚህ መቅደሱ አልተሰራም፣ ጊደሮቹም አልተሰውም። ይህን ሊያደርግ የሚችለው የክርስቶስ ተቃዋሚ ሲመጣና የቀረው ዓለም አሁን እስራኤል ናጠፋት ያለው የምትለው ኢራንን ጨምሮ አረቡ ዓለም በሙሉ ከእስራኤል ጋራ ፍጹም ሰላም ሲያደርግና እስራኤል ሦስተኛውን ቤተ መቅደስ በነፃነት መስራት የምትችልበትን ስልጣን ስታገኝ ብቻ ነው። ይህን ማድረግ የሚችለው በክርስቶስ ስም የሚነሳው የክርስቶስ ተቃዋሚ ነው። ይህ የሰላም ስምነት በእስራኤልና በጠላቶቿ መካከል በሙሉ የሚያደርገው ስምነት ነው። አንድ ጥይት ሳይተኮስ እስራኤል ቤተ መቅደሱን ሰራለች። ያ ቤተ መቅደስ በቀዩዋ ጊደር አመድ ይቀደሳል። ሌዋውያኑ ዝግጁ ናቸው። ንዋየ ቅድሳቱ፣ አልባሳቱ ዝግጁ ነው። ሁሉም ስርዓት ተዘጋጅቶ እየጠበቁ ነው ያሉት። ስለዚህ ወደ ቤተ መቅደሱ አገልግሎት ይገባል። እስራኤል ይሄንን ሰው ትቀበለዋለች ማለት ነው። ይህም ሰው በምን ለዓለም ላይ ተቀባይነት ለማግኘት መጀመሪያ በእስራኤል ተቀባይነት ማግኘት አለበት። የክርስቶስ ተቃዋሚ ነው። ስለዚህ በዚህ ፊርማ የሰላም ስምምነት ሰባት ዓመት ወይ መከራው ዘመን ይጀምራል ይጀምራል። ከዚህ አስቀድሞ ግን ምንድነው የሚሆነው ብያለሁ። ከዚህ አስቀድሞ የሚሆነው ነገር ምንድን ነው? ከዚህ አስቀድሞ የሚሆነው የቤተ ክርስቲያን ንጥቀት ነው የሚሆነው። ከቤተ ክርስቲያን ንጥቀት በፊት ደግሞ የሚሆነው የጎግማ ጎግ ሰልፍ ነው የሚሆነው። ጎግማ ጎግ ሰልፍ ከዚህ በኋላ የምንጠብቀው ነው። አሁን ተጀምረዋል። አማስ ጀምረው ኢራን አስቀጠለችው ስለዚህ በአንድ ጥግ ላይ ቆማ የምትጮህ ታላቅ ሀገር አለች ራሻ የምትባል ከኢየሩሳሌም በሰሜን የምትገኝ ጎግ ተብላ የተጠራች ሀገር፣ የማጎግ ምድር ደ ፕሪንስ ኦፍ ሮሽ ማለት ነው። ሮሽ ራሻ ናት። የራሻ ፕሪንስ ወይም ልዑል ወይም መስፍን ወይም ገዢ ወይም ጌታ ማለት ነው። እዚያች ሀገር ተነስታለች። ዩክሬን መታለች፣ አውሮፓን ያስጨነቀች ነው ያለችው። በዚህ በኩል ደግሞ ከኢራን ጋር ያላቸው ግንኙነት በቀጥታ የጎግማጎግን ሰልፍ እየመራች እስራኤልን እንድትወርር ያደርጋታል ማለት ነው። እዚህ ራሻ በራሷ ኢንትረስት ከዩክሬን የጀመረችውን ታላቋን ራሻ የመመስረት ህልምና ራዕይ ለማሳካት ትንቀሳቀሳለች። ወደ እስራኤል ስትመጣ ቀጥታ አውሮፓና አሜሪካን ታገኛቸዋለች። አሁን ለዛ ደግሞ ዋነኛ ዋነኛ ልጓም ልጓም አስገባባለው እንደሚለሉ ኢራን በቀጥተኛ ደረጃ በከፍተኛ ደረጃ ከራሻ ጋር ያላት ግንኙነት፣ ከእስራኤል ጋር ያላት ጥላትነት ለዚህ ያገለግላል ማለት ነው። የጎግ ማጎግ ሰልፍ ይሄ ነው ይሄ ነው። ምናልባት በዚህ አሰላለፍ ውስጥ በጣም ግራ የሚያጋባው ነገር የሀገራችን ኢትዮጵያ እዚህ ሰልፍ ውስጥ መጠቀስ ነው። ኢትዮጵያ በምን ሁኔታ እዚህ ሰልፍ ውስጥ ትገባለች የሚለው ለእኔም ለብዙዎቹ ወገኖችም እስካሁን ድረስ እንቆቅልሽ ነው። ምንም እንኳን በተባበሩት መንግስታት የሚታወቅ ከእስራኤል ጋር ባለ አቋም አሁን የተሻሻለ አቋም ቢኖርም ከንጉሱ ዘመን ጀምሮ እስከ ደርግ ዘመን ድረስ የነበረው በጣም በጣም በጣም በጣም አስቸጋሪ የሆነ ግንኙነት ነው ከእስራኤል ጋር ኢትዮጵያ የነበራት። ማለትም በተባበሩት መንግስታት ድርጅት ወደ ሪፍሌክሲቭ ቮት ወይም ደግሞ እስራኤልን በተመለከተ በተቃውሞ ጎራ የቆመች ሀገሩና ነው የምታወቀው። ምናልባት ከዛ በኋላ ብዙ መሻሻሎች እንዳሉ ይታወቃል ይታወቃል። እንደ መንግስትም የኢትዮጵያ መንግስት ከእስራኤል መንግስት ጋር የሚሰራው ብዙ ነገር እንዳለ ይታወቃል። ያም ቢሆን ግን መጨረሻ ላይም እንደሚፈጠር ስለማይታወቅ ኢትዮጵያ በሶስተኛ ደረጃ የጎግ ማጎግ ሰልፍ ላይ ተጠቅሳለች። ሕዝቅኤል 38 ላይ 39 ላይ ኢትዮጵያ ተጠቅሳለች ማለት ነው። እዚህ እና ሌሎችም የተጠቀሱ ወደ ስድስት ሰባት ሀገሮች አሉ። እነዚህ ሀገሮች እስራኤል ለሞጋት የሚመጡበት ሰልፍ ከቤተክርስቲያን ንጥቀት በፊት የሚሆን ስለሆነ እሱ ደግሞ አሁን በእስራኤልና በኢራን ጦርነት ዛሬ ስምንተኛ ቀኑን ባስቆጠረው በእስራኤልና በኢራን ጦርነት ስለተጀመረ ይሄ ነገር ዞሮ ዞሮ ጦዞ ጦዞ ወደ ጎግማጎግ ሰልፍ ሊመጣ ስለምችል የቤተክርስቲያን ንጥቀት ጊዜ በከፍተኛ ደረጃ እየፈጠን እንዳለ ማስተዋል እንችላለን ማለት ነው። ማስተዋል እንችላለን። ከሰባ ሱባይ ተቆርጣ ያቀረችው አንድ ሱባይ ሰባኛዋ ሱባይ ሰባተው ዓመት የመከራ ዘመን ማለት እሷ ናት። ያ ዘመን የእስራኤል ዘመን ነው እንጂ የቤተክርስቲያን ዘመን ስላልሆነ ቤተክርስቲያን በመከራው ዘመን የምትገኝበት ምንም ምክንያት የላትም። እዚያ መከራ ከመጀመሩ አስቀድሞ፣ የመከራው ዘመን ከመጀመሩ አስቀድሞ ቤተክርስቲያን መወሰድ አለባት። ቤተክርስቲያን ከመወሰዷ በፊት ግን የምትመለከተው የመጨረሻው መልእክት ይሄ ጎግ ማጎግ ሰልፍ ዛሬ በእስራኤልና በኢራን መካከል የተጀመረው ስምንተኛ ቀኑን ያስቆጠረው እጅግ በጣም ዘግናኝ በጣም ከባድና አደገኛ የሆነ የሚሳይል ጦርነት ነው የሚሳይል ጦርነት ነው በድሮኖችና በሚሳይሎች የታገዘው የሁለቱ ሀገራት ጦርነት በኢራን ከ600 በላይ ሰዎች እንገሏል በእስራኤል ደሞ ከ20 በላይ ሰዎችን እንገሎ ንብረቶች እያወደመ ቀጥለዋል ማለት ነው ምናልባት በኢራን በተለይ በጣም ብዙ ለኢራን በጣም ጠቃሚ የሆኑ ሳይንቲስቶች ሳይቀሩ የጦር መሪዎችና ጀነራሎች ሳይቀሩ የተገደሉበት ጦርነት ነው። ምናልባት ደግሞ በዚህ መሀል ምንም አያውቁ ንጹሃንም ጭምር ይሞታሉ። በእስራኤልም እንደዛው ኢራን በምተኩሳቸው ሚሳይሎች የተገደሉ እስራኤላውያን ብዙ ናቸው። የቆሰሉ በጣም ብዙ ናቸው። ሁልጊዜም ቢሆን ጦርነት ከማጥፋት ውጭ ከመግደል እና ከማቁሰል ውጭ ምንም ሌላ ትርፍ እንደሌለው እናውቃለን። ሰይጣን ደግሞ በጣም የሚያተርፍበት ንግድ ቢኖር ጦርነት ነው። እዚህ የዓለም ፖለቲካ በዚህ አቅጣጫ እየጦዘ ነው ያለው። ምናልባት ሰዎች እንግዲህ ወይም መንግስታት በራሳቸው ኢንትረስት ወደዚህ ጦርነት እየተጎተቱ ይገባሉ። ምናልባት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራን የሁለት ሳምንት ጊዜ ሰጥቷል። እንግዲህ ወደ ስድስት ሳምንት የፈጀው በኢራንና በአሜሪካ መካከል የነበረው የኒኩለር ማብለያውን የማቆም ዩራኒየም የማምረት ኢራን የኒክሌር ባለቤት ሊያደርጋት የሚችለው ንጥረ ነገር የማምረት ነገር የማቆም ስምምነት ኢራን ባለመድረሷ ምክንያት በቀጥታ ይሄ ጦርነት በአሜሪካ ፈቃድ መጀመሩ ይታወቃል። ነገር ግን አሜሪካ በቀጥታ ጦርነት ውስጥ ገብታ እየተሳተፈች አይደለም። ግን ይሄ ማለት እስራኤልን እየረዳቻት አይደለም ማለት እንዳሉ ይታወቃል። ነገር ግን አሁን ዶናልድ ትራምፕ ሁለት ሳምንት ለኢራን ሰጥተዋል። ይሄ ማለት በሁለት ሳምንት ውስጥ ኢራን አሁን ከገባችበት ከፍተኛ ቀውስ ውስጥ ለመውጣት ለመውጣት ምክንያቱም ቴራን ለቀው በጣም ብዙ ወገኖች ለቀው እየወጡ ናቸው እንዳሉ ይታወቃል ማለት ነው። እዚህ አንጻር ኢራን በዚህ ሁለት ሳምንት ውስጥ ወደ ስምነት የምትመጣ ከሆነ እና ይሄ የኒኩሌሩን የማምረት ስራ የምታቆም ከሆነ በጣም እርግጠኛነት ጦርነቱ ሊቆም ይችላል። እስራኤል ብቻዋ ልትጋፈጠው መችለው ስላሉና ኢራን ከፍተኛ ሚሳኤል ክምችቶች ስላሏት ይሄ ጦርነት የረዘመ ብሄድ ሁሉንም አካላት ሁሉንም ሀገሮች ያውድማል። በጣም ብዙ ነፍሳት ይጨርሳል። ዞሮዞሮ ትክክለኛው ጊዜ ትክክለኛው ጊዜ ማለት በትክክል በትክክል የጎግና ማጎግ ሰልፍ የሚነሳበት ኤግዛክት ሞመንት ላይ እስክንመጣ ድረስ ጦርነቱ ኦን ኦፍ የሆነ እየተጀመረና እየተቋረጠ የሚቀጥል ነው የሚሆነው ማለት ነው። ለምሳሌ ወደ ሰላም ድርድር መጥተው ኢራን የኒኩሌሩን የኒኩሌር ባለቤትነቷን ማረጋገጥ የሚችለውን እንቅስቃሴ ብትገታ ብታቆም ወይም ብትፈርም ማለት ነው ለጊዜ ይቆማል። ጊዜው ነው ያለ ጊዜው ነው ያልኩት አራት ዓመት ነው ዶናልድ ትራምፕ ስልጣን ላይ እስካለ ድረስ ነው። እስከ መቼ ነው መናቀው ነገር የለም። ወዲያው ደግሞ ይቀሰቀሳል ማለት ነው። ዳዊ ይቀሰቀሳል። እስራኤል ምናልባት በጣም በከፍተኛ ደረጃ አቅም ያገኘችው አሁን ምናልባት በአሜሪካ ያለው የፖለቲካ ስርዓት መለወጡ ሊሆን ይችላል። ዶናልድ ትራምፕ ቀንደኛ የእስራኤል ደጋፊ ስለሆነ ሊሆን ይችላል። ምናልባት ግን በሚቀጥለው ጊዜ ደግሞ በአሜሪካ ሌላ ሌላ መንግስት ቢመረጥና እስራኤልን በዚህ ደረጃ መርዳት ማገዝ የሚችል የእስራኤልን ሀሳብ ለምሳሌ የኢራን ኒክሌር ባለቤት መሆን ለምንድነው ለዓለም ስጋት የሆነው ለምድር ዓለም ጭንቀት የሆነው በተለይ ለእስራኤል ለምድር ጭንቀት የሆነው ስንል እስራኤል ኢራን ህልሟ ቀንም ሌሊትም ቅዠቷ እስራኤል የምትባል ነገር ከካርታ ላይ ማጥፋት ነው። የኒኩሌር ባለቤት መሆኗ ደግሞ ያለምንም ጥርጥር በመጽሐፍ እንደተገለጠ ሁሉ የፋርስ መንግስት አለቃ ይነሳል፣ ለእስራኤል የሆነውን ነገር በሙሉ ያጠፋል ማለት ነው። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርስ መንግስት አለቃ ለ21 ቀን ተቋቋሚ ብሎ ገብርኤል ሲናገር ሰምተነዋል። የፋርስ መንግስት አለቃ ወደ ዳንኤል የመጣውን ገብርኤል ለምን የተቋቋመው የሰብአው ሱባኤ ሚስጥር እንዳይገለጥ እንዳይገለጥ የመጨረሻ ዘመን ሚስጥር እንዳይገለጥ ነው። እግዚአብሔር ህዝቦች ይህን ሚስጥር ሰማያዊ መገለጥ ይህን እውቀት አግኝተው ዘመን እየዋጁ በጥንቃቄ በእግዚአብሔር ሀሳብ መጓዝን እንዳይችሉ ግራ ተጋብተው ዘመን እንዲያልፋቸው ከእግዚአብሔር ጋር መተላለፍ እንዲሆን ይሄ መልእክት ከሰማይ እንዲመጣ የፋርስ መንግስት አለቃ አልወደደም። ፋርስ ማለት የአሁኗ ኢራን ናት። ከዚህ እኔ ከገብርኤል ጋር የተዋጋው የፋርስ መንግስት አለቃ ዛሬም ተነስተዋል። ዘመኑ ስለሆነ ማለት ነው። እና ኢራን ምናልባት እስራኤል የኒክሌር ባለቤት ብትሆን ኢራንን ካላጠፋት የሚል ብዙ የተለየ መሻት የላትም። ነገር ግን ኢራን እስራኤል ባልነበረችበት ዘመን በሙሉ የነበረች ዓለም ስትገዛ የነበረች ታላቅ ሀገርና ከሰማንያ ሚሊዮን በላይ ሕዝብ ያላት ሀገር እንደሆነ መጠን ኢራን ማጥፋት አይደለም አላማው። ኢራን ጠፋም አትችልም። እሱ አይደለም ቁም ነገሩ። ኢራን ግን የኒክሌር ባለቤት ብትሆን በሚቀጥለው ቀር እስራኤል አለማጥፋቷ ዓለም በሙሉ ሊፈርም ይችላል። ማንም ዋስትና የለም። ይሄ ነው እንግዲህ ስጋት የሆነው ማለት ነው። እዚህ ከብዙ መከራ ተርፎ ከብዙ ስደትና እንግልት በኋላ ወደ ሀገሮች የተሰበሰበውን ህዝብ በአንድ ቀን በኒኩሌር ታጠፋው ትችላለች ማለት ነው ኢራን። እዚህ ነው የኢራን ኒኩሌር መታጠቅ ይህን ያህል በጣም አስጊና አደገኛ የሆነው። ይሄ እንግዲህ ለእስራኤል ብቻ ሳይሆን አውሮፓ፣ አሜሪካ፣ ለቀሩትም እንድንሰው ይላሉ የአረብ ሀገራት ጭምር ስጋት ሆኖ ሊቀጥል የሚችል ነገር ስለሆነ የኢራን የኒኩሌር ባለቤትነት በጣም በጣም ከባድ ስጋት ነው። ምክንያቱም ድሮኖችን ሮኬቶች እና ሚሳይሎችን እና ሐማስ ና ለና ሂዝቦላ ሌሎችም ታጣቂዎች ላይ የመኑ ሁቲ የምታሳጠቀው ኢራን ናት። ዓለም በሙሉ ይህን ያውቃል። እዚች ሀገር አሸባሪዎችን በማሳጠቅ ዓለም ላይ ከፍተኛ ከፍተኛ ሽብር የምትፈጥር ሀገር ናትና የኒውክሌር ባለቤት መሆኗ ቀጥታ አደጋው ለመላው ዓለም ለሰው ልጅ በሙሉ ይሆናል ተብሎ ስለሚታሰብ ነው። በዚህ ደረጃ ነገሩ ይሄ እንግዲህ በሰውሰውኛ ነገሩ ስናስበው ነው እንጂ ነገሩ መንፈሳዊ ነው። ነገሩ ሚስጥራዊ ነው። ከጀርባ የፋርስ መንግስት አለቃ አለ። ምናልባት የፋርስ መንግስት አለቃ መንፈስ ነው፣ መንፈስ ነው፣ አለቃ መንፈስ ነው። ይሄ መንፈስ በኢራን ላይ ዘመኔ ነው ብሎ ተነስቶ ከሆነ እየሰራ ያለው በፋርስ መሪ መንፈሳዊ መሪ በሚባለው ሰው ላይ እንደሆነ ግልጽ ነው። ሞት ለአሜሪካ፣ ሞት ለእስራኤል የሚለው ከሁሉ በላይ አንቲ ሰሜቲክ የሆነው ነው፣ ጸረ ሰማዊ የሆነው ዓለም አቀፍ እንቅስቃሴ በኢራን የሚቀነባበር ከሆነና ኢራን የሚደግፉ መንግስታት የሚሆኑ ሌሎች ሌሎች እስራኤል የሚደግፉ እንዲገደሉ ይህን ያህል ከፍተኛ ዘመቻ የምታደርግ እስራኤል የማጥፋት ከፍተኛ ጥማትና እልም ያላት ከሆነች ሀገር ሁልጊዜም ቢሆን መንፈሳዊ ነው ውጊያው እንጂ ሌላ ነገር አይደለም። ምክንያቱም የእስራኤል መጥፋት ለኢራን በተለይ የሚያመጣላት ምንም የተለየ ነገር ይኖራል ተብሎ አይታሰብም። 2000 ዓመት አገሯ ላይ አልነበረችም። እስራኤል አልነበረችም። 77 ዓመቷ ነው አገሯ ላይ ሀገሩና ከቆመች በኋላ ማለት ነው እስራኤል እዚህ እስራኤል ባልነበረችበት ዘመን በሙሉ ኢራን በምድሯ ላይ ነበረች ነበረች። ስለዚህች አገር ወደ ሀገሯ መሰብሰብ ለኢራን ስጋት የሚሆንበት ምንም የተለየ ምክንያት ሊኖረው አይችልም። በማላቸው በሺ የሚቆጠር ኪሎ ሜትር ርቀት አለ እንጂ ድንበርተኞች አይደሉም። ችግር ግን ምንድን ነው? ውጊያው መንፈሳዊ ነው። ዘመኑ ደርሷል። ጌታ ኢየሱስ ሊገለጥ ነው። እግዚአብሔር እስራኤልን እንደገና ሊያነሳ ነው። ከእስራኤል ጋር እንደገና ኪዳኑን ሊያድስ ነው። እንደገና የዘላለምን ጽድቅ ወደ ዓለም ሁሉ በእስራኤል በኩል ሊያገባ ነው። ስለዚህ የፋርስ አለቃ ይሄ የዚህ የመጨረሻው ዘመን የትንቢት ፍጻሜ ፊት ለፊት እየተዋጋው እንዳለ ማወቅ አለብን። ለምን ጨለማው ዓለም በመንፈሳዊ ዓለም ላይ ያለው ሚስጥር ያውቃል። የሚረዳበት ደረጃ አለ። የሚረዳበት ደረጃ አለ። ሰማይ የሚወጡ አዋጆችን የሚያውቅበት የሚረዳበት ልክና ደረጃ አለ። እዚህ ነው ገብርኤልን በሰማይ ላይ ምን ይዞ እንደመጣ ስላወቀ የእስራኤል ነፃነት ወይም ደግሞ የፍጻሜ ዘመን አዋጅ ለዳንኤል የመጣውን መልእክት እንዳይደርሰው የፋርስ መንግሥት አለቃ ሲዋጋ የነበረው ማለት ነው። እና የዘመን ፍጻሜ በትክክል አንዱ ምልክት ሊሆን የሚችለው ይሄው የጎግማጎግ ጦርነት ነው። የጎግማጎ ጦርነት በጎግ በተባለችው በራሻ የሚመራ በዋናነት ግን አቀነባባሪያው አሁን ባለው ሁኔታ የእስራኤል ቀንደኛ ጠላት የሆነችው ፋርስ ወይም ደግሞ የአሁኗ ኢራን መሆኗ የታወቀ ነው። ለቤስቲያን ንጥቀት ምን ያህል ጊዜ ቀረ የሚለው ነገር ጎግ ማጎግ ሰልፍ ሊያሳየን የሚችልበት ሁኔታ ነው ያለው። ለምን በአይናችን ላይ በማይቋረጥ ጠዋትና ማታ ሚሳይል በሺ ዓመታት እየተኮስ እንዳለ ስንመለከት በጣም በጣም አስደናቂ ዘመን ላይ ያለ ነው እና የእውነት ለመናገር ወገኖቼ በእርግጥ ይሄ አጋጣሚ ነው ብላችሁ የምታስቡ ሰዎች ካላችሁ አሁንም እንደተሳሳታችሁ ለነገራችሁ ወዳለሁ። ትንቢተ ዳንኤል 9 1 1 ምትመለከቱ አስገራሚ የሆነ የዘመን ፍጻሜ ትንቢታዊ መልእክቶች ተቀምጠውበታል። ሊሆን ያለው የመጨረሻው ዘመን ምልክት ተቀምጠውበታል። እሱ ነገር ባይናችን ላይ እየተፈጸመ ነው ያለው እየተፈጸመን ያለው በቀጣዩ ቀናት ወይም ሳምንታት ሁሉ የሚሆነው ነገር አብረን እንመለከታለን። እንዳልኩት ኦንኦፍ እየሆነ እየቆመ እየቀጠለ ነገሩ ወደዛ እየገሰገሰ ነው የሚሄደው። ልብ በሉ በእስራኤልና ብሔራ መካከል ያለ ጦርነት ለጊዜው ጋብ ቢል ቁስሉ ግን ይቀጥላል። ጥላቸው ግን በጣም ተጋግሞ ይቀጥላል። በጣም በጣም በከባድ ሁኔታ ይቀጥላል። ቀን ነው የሚጠበቀው ከዚህ በኋላ ሲፈነዳ የመጨረሻው መጨረሻ ነው የሚሆን ማለት ነው። ወደዛ ነው የሚጠጋን ያለነው እንግዲህ ቀና እናስቀምጥም ቁጥር አናስቀምጥም። እየሆነ ያለው ነገር ግን ከመንፈሳዊ ነገር አንጻር እንዴት ታያል ካልን እግዚአብሔር ቃል ፍጻሜ እያገኘ ነው ያለው። እኛ ወደ ፍጻሜ እየተንደርደር ነው ያለ ነውና የምላችሁ ነገር እንንቃ ነው። ጌታ ኢየሱስን የማታምኑ ሰዎች ማታምኑ ማለት እንግዲህ በእርሱ ብቻ መዳን እንዳላምናችሁ የነፍሳችሁ መዳን ያልተቀበላችሁ ሰዎች ኢየሱስ ብቸኛ የመዳኛ መንገድ እንደሆነ አምናችሁ በክርስቶስ ኢየሱስ መዳናችሁን አረጋግጣችሁ እንደተቀመጡ፣ ይህ እውነተኛ ንስሐ፣ ማለት ይሄ ነው። ይህን በጌታ ፍቅር ጠይቃችኋለሁ። ያመን ወገኖች ደግሞ የመዳን ወንጌል ይዘን ወደ ፍጥረት በሙሉ እየፈጠን እየቸኮርን ለመውጣትና ብዙ ነፍሳት ከሚመጣው ቁጣ ከሚመጣው ጥፋት እንዲያመልጡ የምስራችሁን የጸጋውን የመዳን ወንጌል ለመስበክ ጊዜው አሁን ነው ላለሁኝ ተባረኩ ጸጋና ሰላም ከሁላችሁ ጋራ ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ የሞት እንድል እንሻ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደ ሰማይ ግቡ እየጸና ነው። በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለእኛ መጠለያ ከሞት ወዲያ ለእኛ መጠለያ